ሮበርት ኪዮሳኪ ለቢዝነስ ሰዎች ከሚመክራቸው ምክሮች መካከል ገንዘብ ከምትሰሩት በላይ ገንዘብ የመጠበቅ አቅማችሁ የወደፊት የገንዘብ አቅማችሁን ይወስናል ይለናል። ሰላም ጤና ይስጥልን፣ ውድ አብራሪ ሚዲያ ቤተሰቦች፣ እነሆ ዛሬ በተለይም በአረብ ሀገራትና በሌሎች ውጭ ሀገራት በስራ ስምሪት ላይ የሚገኙት ወንድሞች ከገንዘብ አያያዝ ጋር ሊወስዷቸው የሚገቡ ጥንቃቄዎችን በተመለከተም ይህንን አጠር ያለ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከመጨረሻው ድረስ ተከታትላችሁ በቪዲዮ ላይ የሚኖራችሁን ኮሜንት በሀሳብ መስጫው ላይ እንድታስቀምጡልኝ እየጋበዝኩኝ ቀጥታ ወደ ቪዲዮ ሀሳቡ እናልፋለን። እንግዲህ ይህንን ቪዲዮ ከዚህ በፊት ሁለት ተከታታይ ክፍል ያለው አንድ በውጭ ሀገራት የስራ ስምሪት ላይ የሚገኙ እህት ወንድሞች ወደ አገር ቤት ሲመለሱ ሊሰሯቸው የሚችሉ የቢዝነስ ሀሳቦችን በተመለከተ ቪዲዮዎችን መስራት ይታወሳል። እነሱን ቪዲዮዎች መነሻ በማድረግ ብዙ ሰዎች የቪዲዮን ሀሳብ እንደወደዱትና ተጨማሪ ከገንዘብ አያያዝ ጋርም የሚሄድ ቪዲዮ እንድሰራላቸው በጠየቁኝ መሰረት ዛሬ እንግዲህ በተለይም ደግሞ በዋናነት አረብ ሀገራት ላይ በስራ ስምሪት ላይ የሚገኙ እህቶች የሚያጋጥማቸውን የገንዘብ ኪሳራ በተመለከተ ምን አይነት ጥንቃቄ ቢወስዱ የተሻለ ነው የሚለውን አካትቻለሁ። ይህንን ቪዲዮ እስከመጨረሻው ድረስ ከተከታተላችሁ በእርግጠኝነት የቀጣይ የገንዘብ አያያዝ ሁኔታችሁን በሚገባ እንድትፈትሹና ጥራት ያለ ገንዘብ አያያዝ እውቀት ልትጨብጡበት ልትይዙበት የሚገባ ሀሳብ ታገኙበት አላችሁ ብዬ አስባለሁ። እንቀጥላለን እንግዲህ። ለዚህ ሀሳብ ለዚህ ቪዲዮ የመነሻ ሀሳብ የሆኑኝ አንዳንዴ በውጭ ሀገራት በተለይም በአረብ ሀገራት የሚገኙ እህቶች በጣም ደክመውና ለፍተው ብዙ ገንዘብ ከሰሩ በኋላ እሱ ገንዘብ ለእነሱ ሳይጠቅማቸው የሚቀርብበት አጋጣሚ በጣም ሰፊ ሆኖ አስተውያለሁ። ከዛ ቀጥሎ ደግሞ እህቶች እንደዚህ ለፍተው ብዙ ፈተናና ስቃይ አይተው ገንዘብ ከሰሩ በኋላ ለአጭበርባሪዎች ይጋለጣሉ። ስለዚህ እነሱ በደከሙበት ልክ ሳይሆን ሌሎች አጭበርባሪዎች ጥቃቅን ሜትዶችንና ሲስተሞችን ተጠቅመው ገንዘቡን የራሳቸው በማድረግ እህቶችን ለተጨማሪ ስቃይ ይዳርጋሉ። ከዚያም አልፎ የለፉበትን ገንዘብ ያለምንም እውቀት ኢንቨስት ያደርጋሉ። ሶ ይህ ኢንቨስትመንትን በአጭበርባሪዎች ከመበላት ያላነሰ ኪሳራ በእህቶች ላይ ሲያደርስ እናስተውላለን። ምክንያቱም ኢንቨስት የሚያደርጉት ኢንቨስት ሊደረግበት በማይገባ ዘርፍ ላይ ነውና ሌላው እንግዲህ ገንዘባቸውን ከሌሎች ሰዎች ጋር ደባልቀው የጋራ ኢንቨስትመንት ውስጥ ይገባሉ። ይህም ለተጨማሪ ኪሳራ ሲዳረጋቸው አስተውያለሁ። እንዲሁም ደግሞ በጣም የከፋውና የባሰው እነዚህ እህቶች እጅግ በከፍተኛ ሙቀትና ከፍተኛ የሆነ የሰው ፊት እየገረፋቸው የሰሩትን ገንዘብ በቤተ እምነቶችና የእርዳታ ስምን በተላበሱ አንዳንድ አጭበርባሪ ግለሰቦችና ድርጅቶች ስም ሲዘረፉ ይስተዋላል። እነሱ ራሳቸው ረጅና አጋዥ ሲያስፈልጋቸው እነሱ ሌሎች እንረዳለን በሚል ሰበብ ገንዘባቸውን ሲበላሉ በተለይ ደግሞ የሃይማኖት አባትነት ስም በተላበሱና ያንን ካባ በደረጉ ሰዎች ሲበዘበዙ የምናይበት ሁኔታ አለ። እንዲሁም ደግሞ አንዳንዴ የኢንቨስትመንትነት መገለጫ በማያሟሉ ወይም ደግሞ ኢንቨስትመንትነትን በማያሟሉ የስራ ዘርፎች ላይ ኢንቨስት አድርገው ገንዘባቸው እንዳልሆነ ሲከስር ይስተዋላል። ስለዚህ እነዚህን ሁኔታዎች በተመለከተ እንግዲህ ዛሬ ሁለት ዋና ዋና ጉዳዮችን በዚህ ቪዲዮ ለማካተት ሞክራለሁ። የመጀመሪያው አጭበርባሪዎች እነማን ናቸው፣ ከእነዚህ አጭበርባሪዎች ውስጥ በምን መልኩ ሊጠነቀቁ ይገባል የሚለውን ለማሳየት ሞክራለሁ። ሁለተኛ ላይ የገንዘብ ኢንቨስት አደራረጋቸውን እንዴት አድርገው መቃኘት እንዳለባቸው ለማሳየት ሞክራለሁ። በነገራችን ላይ የዚህ ቪዲዮ ሌላ ቀጣይ ክፍልም ይኖረዋል። ገንዘባቸውን እዛው አረብ ሀገር ላይ በስራ ላይ እያሉ እንዴት አድርገው ማኔጅ ቢያደርጉ ለቀጣይ ህይወታቸው ለራሳቸው ዓላማ ሊሆኑት ይችላሉ፣ የሚለውን በቀጣይ ቪዲዮ ማዘጋጅላችሁ ይሆናል። አሁን አጭበርባሪዎች እነማን ናቸው ወደሚለው እንለፍ። እንግዲህ አጭበርባሪዎች በጣም ብዙ አይነት ማንነት ያላቸው ናቸው። የመጀመሪያዎቹ ከቤተሰብ እና በዙሪያቸው ካሉ ሰዎች ይመነጫሉ። እንግዲህ እንደዚህ ወለፈንድ የሆኑ የስራ አቋም የሌላቸው፣ ቋሚ ስራ ይዘው መስራት የማይፈልጉ የራሳቸው ቤተሰቦች የመጀመሪያዎቹ የገንዘባቸው ተባዮች ናቸው። እነዚህ እህት ወንድም፣ ያክስት፣ ያጎት ልጅ እናት አባትን ጨምሮ ማለት ነው። እነዚህ ሰዎች ምንድን ነው እነዚህን ልጆች ምንድን ነው የሚጠቀሟቸው የእነሱ የመኖሪያ ምንጭ ያደርጓቸዋል፣ ወይም ሶርስ ኦፍ ሊቪንግ ኢንካም ያደርጓቸዋል። እነዚህ ልጆች እዛ አረብ ሀገር እድሜያቸውን እዛው እየመጠጡ እንደ መዥገር ተጣብቀው በእነዚህ ልጆች ህይወት መኖር የሚፈልጉ ናቸው። እነዚህ ወለፈንዲ ቤተሰቦች ማለት ነው። አንዳንዴ ደግሞ ጓደኛ ይኖራል፣ በተለየ ፍቅር ጓደኛ ማለት ነው። ምናልባት የትዳር አገር ትዳር የመሰረቱ የትዳር አገራቸው ሊሆን ይችላል ትዳር ያልመሰረቱ ገና በጓደኝነት በፍቅረኝነት ላይ ያሉ ጮኛዎች ሊሆኑ ይችላሉ። እነዚህ ሰዎች ኢቭን ሰዎቹ ሰራ ስራ አድርገው ወደ ሀገር ቤት ቶሎ ለመመለስ እንኳን ቢፈልጉ ሀገር ቤት ያለው ድባብ ጥሩ እንዳልሆነ፣ ሀገር በጦርነት እየታመሰች ነው፣ ሀገር ቤት የኑሮ ውድነቱ ከፍቷል፣ ስለዚህ ዘው ብትቆዩ ይሻላል የሚሉ ማባቢያዎችንና ምክንያቶችን እየፈጠሩ እነዚህን እህቶች ገንዘባቸውን በስሪንጅ የሚመጡ ጓደኞች፣ ፍቅረኞች ይኖራሉ። ቤተሰብን በተመሳሳይ ሌላኛው የአጭበርባሪው አይነት እንግዲህ ቀደም ሲል ለመጥቀስ እንደሞከርኩት የሃይማኖት ካባ ለባሾች በተለይ ሸሆች፣ ቄስ ነን የሚሉ እንግዲህ ሸህም ቄስም ላይሆን ይችላል። ቁርአን ስለቀራ አንድ ሰው ሸህ ሊሆን አይችልም። ኡስታዞች፣ ነቢያት፣ ወንጌላውያን ነን የሚሉ በዚህ በፕሮቴስታንትነት ውስጥ ያሉ ዘማሪነን የሚሉ የሰንበት ተማሪዎችነን የሚሉ የማኅበረ ቅዱሳን አባልነን የሚሉ ይህንን ስል ሃይማኖትን ለመንካት አይደለም። በሁሉም የእምነት ቤት ንፁህ አባቶች፣ እንዳሉን ንጹህ ወንድሞች፣ ንጹህ እህቶች ለእምነቱ የሚሰሩ ሃይማኖት የሚያዘውን ምግባር ተከትለው ሰዎችን የሚረዱ የሚደግፉ መኖራቸው አይካልም። ነገር ግን ይህንን ካባ ተሸክመው ይህንን ለምድ ለብሰው የሚያጭበረብሩና እህቶችን የሚዘርፉ በርካታ ሰዎች መኖራቸው ደግሞ የአደባባይ ሀቅ ነው። በርካታ ተሞክሮዎች በተለያዩ ሚዲያዎች በማህበራዊ ሚዲያዎች ሲቀርቡ እናስተውላለን። እነዚህ የሃይማኖት ካባ ለባሾች እንዲያውም ቁጥር አንድ ማለት እንችላለን። ምክንያቱም ሃይማኖቱ ከሚፈቅደው አስተምሮ በተቃራኒ መልኩ ገንዘብ ለራሳቸው ከቶች እየቀፈሩ ይሰበስበዋሉ። ሌላኛው ከሃይማኖትም ጋር የሚቀራረቡ የእህቶችን አዛኝነትና ደካማ ጎን በመጠቀም አዛኝ ቅቤ አንጓች የልመና አበጋዞች አሉ። እነዚህ የልመና አበጋዞች የእርዳታ ድርጅቶችን ስም በመጥራት የሃይማኖት የመጽሐፍ ቅዱስ የቁርአን ጥቅሶችን በመደርደር እህቶችን እነሱ ገና ላልበቁበት የእርዳታ ተቋም እጃቸውን እንዲዘረጉ በተለያየ መንገድ ያግባባሉ። ነገር ግን ገንዘቡ የሚገባው ወደ እነዚህ የልመና አበጋዞች ኪስ እንጂ ወደ እርዳታ ተቋማት ገብቶ ሰዎችን የሚደግፍበት አግባብ የለም። ስለዚህ ምንድነው እነዚህ ሰዎች እከሌ የሚባል የእርዳታ ድርጅት አለ፣ እከሌ የሚባል የበጎ አድራጎት ተቋም አለ፣ እርዱን ደግፉን በሚል ሰበብ እህቶችን ይበዘብዛሉ። ሌላኛው እንግዲህ የመንደር ፖለቲከኞች ናቸው። እህቶች አንዳንድ እህቶች በተለይ አረብ ሀገር ላይ ያሉ እህቶች በፖለቲካ አንዳንዴ ስሜታዊነት ያጠቃቸዋል። ይህ የሁላችንም ችግር ነው። እኛም እዚህም ያለን ፖለቲካው አንዳንድ ደም የሚያፈሉ አንዳንድ ለሌላ ነገር የሚጋብዙ ነገሮች እንዳሉት ይስተዋላል። አንዳንዶቹ ሀብት ንብረታቸውን ሽጠው ትግል የገቡ ሰዎች እንዳሉ ማስተዋል ይቻላል። እንግዲህ እሱ ስህተት ነው እያልኩ አይደለም። ነገር ግን እነዚህ እህቶች ትክክለኛ ዓላማ በሌለው የመንደር ፖለቲከኛ ገንዘባቸውን ይበዘበዛሉ። ያ ፖለቲከኛ ትክክለኛ ለትግል ዓላማ ነው ወይ ያንን ገንዘብ የሚፈልገው ስንል፣ ነገሩ ወዲያ ነው። ስለዚህ የመንደር ፖለቲከኞች፣ እነዚህ በፖለቲካ ካባ ተከናንበው የሚለምኑ እነዚህ ሌላኛዎቹ የእነዚህ እህቶች አጭበርባሪ ሰዎች ናቸው ማለት ነው። እንግዲህ ሌላው የእርዳታ ኮሚቴዎችና ወኪሎቻቸው፣ እነዚህ ደግሞ ምንድነው የእርዳታ ኮሚቴዎች ቅድም ካልኩት ከእነዚህ ከእርዳታ ድርጅቶች ጋር ይገናኛል። በነገራችን ላይ አዛኝ ቅቤ አንጓች የልመና አበጋዞች፣ እንዲያውም ምንድነው እህቶችን ገንዘብ እናስቀምጥላችሁ፣ እንደዚህ ለቤተ እምነት ምጽዋት እንስጥላችሁ፣ እናንተን ለሚጠቅም እንደዚህ አይነት እናሰራላችሁ፣ በተለይ ደግሞ እንደዚህ አስማቲክ የሆኑ ነገሮች ገንዘባችሁ እንዲበረክት እያሉ በርካታ መሰበቦችን ይደረድራሉ። የእርዳታ ኮሚቴዎችና ወኪሎቻቸውም በተመሳሳይ ከል የሚባል የእርዳታ ተቋም አለ እሱን ደግፉን ለእናንተ ለነፍሳችሁ ለእናንተ ለሕሊናችሁ ወዘተ እያሉ ግን ከሕሊና በተቃራኒ የሆነ ገንዘብ የሚበዘብዟቸው ሰዎች እንዳሉ የአደባባይ ሀቅ ነው። እንግዲህ ለዚህ መፍትሄው ምንድን ነው ወደሚለው እንምጣ። የመጀመሪያው ነገር ቤተሰቡና ከቤተሰብ ዙሪያ ያሉ ሰዎችን በተመለከተ ልትወስዱት የሚገባው ጥንቃቄ ቤተሰብ ዘላለም አይረዳም። ቤተሰብ ሊረዳ የሚችለው አንድ ጊዜ ሁለት ጊዜ አሊያም ደግሞ የስራ ዕድል ሊፈጥር የሚችል ሰርቶ ራሱ የሚችልበትን መንገድ በማመቻቸት ብቻ ነው። ከዛ ውጭ ግን አንቺ አረብ ሀገር እየተቃጠልሽ፣ አንቺ ካናዳ ሂደሽ እዛ በሙቀት በቅዝቃዜ እየተገረፍሽ እድሜ ልክሽን ቤተሰብ ልትቀልቢ አትችይ ስለዚህ ቤተሰቦችሽን አሳ ማጥመጃ መንጠቆ ግዥላቸው እንጂ በየጊዜው አሳ እየገዛሽ አትመግቢያቸው። ይሄ ነው በቤተሰብ ዙሪያ ለሚኖር እርዳታ ትልቁ ምክር ይሄ ነው። ለቤተሰቦችሽ የአሳ ማጥመጃ መንጠቆ ነው መግዛት ያለብሽ። ከዛ እነሱ የን መንጠቆ ተጠቅመው ወደ ወንዙ ይውረዱ አሳውን የሚያጥምዱና ራሳቸውን ይመግቡ። ከዛ ውጭ ግን በየጊዜው ቤተሰብን መመገብ በጣም ከፍተኛ አደጋ ነው። ጊዜ ካለፈ በኋላ ሰላሳ ዓመት፣ አርባ ዓመት ሲያልፍሽ፣ የመውለጃ ጊዜሽ ትዳር የምትይዥበት አለምሽ የምታይበት ዘመን ካለፈ በኋላ ቤተሰቦች እንደዚህ አድርገው የሚል ወቀሳ መግባትሽ አይቀርም። ስለዚህ ቤተሰቦችሽን አዳንሻቸውም አይባልም። ምክንያቱም መጨረሻ ላይ እነሱም ወደ መውቀስ ስትመጭና ከእነሱ ጋር መጣላታች ስለማይቀር ይሄኔ ቤተሰብን እጃቸውን ይዞ ስራ ማስለመድ መስሪያ የሚሆን ነገር አነስተኛ ካፒታል ሰጥቶ ያንን ቤተሰብ ማቋቋም እንጂ የዘወትር ተረጅ ማድረግ ቤተሰብን አግባብነት የለው። ስለዚህ ቤተሰብን ይህን ታታ ስራችሁ፣ እድሜያችሁን እዛ ለመጨረስ ራሳችሁን አመቻችታችሁ አትስቱ ነው። የሃይማኖት አባቶችን በተመለከተ እንዲች አይነት ገንዘብ መጓጮ ነበረች ሲሏችሁ ብሎክ ማድረግ አለበት። የትኛውም የሃይማኖት አባት ገንዘብ መጓጮ ከለመን የሃይማኖት አባት አደለም። ይህን ማወቅ አለባችሁ። ሌላኛው የልመና አበጋዞች፣ የመንደር ፖለቲከኞችና የእርዳታ ኮሚቴዎችም በፍጹም አያስፈልጓችሁም። ገንዘብ ስጪኝና ለዚህ የእርዳታ ድርጅት ልለግስልህ አያስፈልግም። ልትረጅ ከፈለግሽ እዛው ባለሽበት አረብ ሀገር ውስጥ ስንት እህቶች ስራ አጥተው የሚንከራተቱ አሉ አይደል? ለእነሱ እስኪ የስራ መፈለጊያ ዘው ተደጓጎሙ። አገር ቤት ያለ የእርዳታ ድርጅት በዚህ ደረጃ በነገራችን ላይ ቅር የሚለው አካል እንደሚኖር ቀና የሆኑ እህት ወንድሞች በተለይ ደግሞ እርዳታው ላይ በቀናነት የሚሰሩ እህት ወንድሞች እንዲህ አይነት ምክር በመስጠቴ ሊከፋቸውና ቅር ሊላቸው ይችላል። ነገር ግን ገና እነሱን ንጹህ ስራ ይሰራሉ ተብሎ እህቶች እነሱን በመሰሉ ሰዎች መጨረራቸው ተገቢነት ስለሌለ ይህን ምክር መስጠቴ እንደኔ አግባብ ነው ብዬ ነው የማስበው። እነዚህ ነገሮች አያስፈልጓችሁም። ስትመጡ አይታችሁ በተግባር የሚሰሩትን እያያችሁ በአካል ብትደግፉ ዛት ይዞ ለእናንተም ለህሊናም ለሃይማኖትም ጥሩ ነው ነገር ግን በርቀት የሚሆነው ድጋፍ ግን እንደማያስፈልግ በዚህ ሁኔታ ልትረዱ ይገባል ነው። ሌላኛው እንግዲህ ብድር የሚጠይቁ አካላት ይኖራሉ። ብድር የሚጠይቋቸውን ሰዎች እንደ እንደ ብድር ፍጹም አለመስጠቱ ይመከራል። ከሆነም ግን ደግሞ እንደው በዛ ደረጃ ያ ሰው ለስራ ያን ገንዘብ ፈልጎ ሰርቶ ይመልስልኛል ብላችሁ እምነቱ በሰውየው ላይ ካላችሁ አትሊስት እንደው ከወር ደመወዛችሁ የበለጠ ነገር አታበድሩት። ምክንያቱም እናንተ አመት ለፍታችሁ ያመጣችሁትን አንድ ሚሊየን ገንዘብ ለሰው ማበድር ጤነኝነት ነው ወይስ የአእምሮ በሽተኝነት ነው? ቢያንስ የአንድ ወር ደመወዛችሁን እንደ 23 ሺ ብር እንደ 40 ሺ ብር ከዛ በላይ የሆነ ገንዘብ እኔ እህቶች በኢንፎርማል በሆነ መንገድ ስናወራ ከአጎቴ ልጅ ላይ አንድ ሚሊዮን ብር አለ፣ ከአጎቴ አንድ ነጥብ ሁለት ነበረኝ፣ አሁን በሱ ምክንያት ተጣልተን ክርክር ላይ ነን፣ ለቤተሰብ እንዳልናገር ሊገሉት ሆነ፣ የሚሉ አባባሎች በበርካታ እህቶች ዘንድ ይደመጣሉ። በጣም ነው የሚያስቀኝ። እንዴት ነው ሰው አምስት ዓመት ለፍቶ ያጠራቀሙን አንድ ሚሊዮን ብር ስራበት ብሎ ለሆነ ሰው የሚሰጠው? እናንተ የእርዳታ ድርጅት ናችሁ? የአይኤምኤፍ ናችሁ? ወይስ ወርልድ ባንክ ናችሁ? ይህ ፍጹም ስህተት ነው። ስለዚህ ብድር ላይም ጥንቃቄ ማድረግ አለባችሁ ነው። ወደ ሁለተኛው ርዕሰ ጉዳይ ከማለፋችን በፊት ክቡራትና ክቡራን ይህ አብራሪ ሚዲያ ነው። አብራሪ ሚዲያን ሰብስክራይብ እያደረጋችሁ ቁም ነገር ያላቸው የፐርሰናል ዲቨሎፕመንት እና ፐርሰናል ፋይናንስ ጋር የተያያዙ ርዕሶች ዙሪያ የተሰሩ ቪዲዮዎችን ማግኘት ትችላላችሁ። እንዲሁም በተከታታይ የምንለቃቸው ቪዲዮዎች በኖቲፊኬሽን እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አሁን ወደ ሁለተኛው ነጥብ እንለ ሁለተኛው የገንዘብ ኢንቨስት አደራረጋችሁ ላይ ያሉ ክፍተቶች ናቸው። እንግዲህ በዋናነት አራት ገንዘባችሁ የሚውልበት ምናልባት የኢንቨስትመንት መገለጫ ላይሆን ይችላል። ይህ ነገር ገንዘባችሁን የምትጥሉበት ቦታ አራት በዋናነት ያዩዋቸዋሉ። የመጀመሪያው ኢንቨስት የሚደረግባቸው መስኮት ቤትና ቦታ ነው። በተለይ ከከተማ ቦታ ይዞታ ጋር የተያያዘ ባዶ ቦታ ባዶ የከተማ መሬት እንዲሁም ደግሞ ቤት ያለው ቦታ ትገዛላችሁ። የአንደኛው ኢንቨስት የምታረጉበት እስካሁን ያየሁት ነው። ሁለተኛው አነስተኛ ተሽከርካሪዎች ላይ ባጃጅ፣ እንደዚህ ሚኒባሶች ላይ ብዙ ጊዜም ሞስቶ ስታይም ባጃጅ ላይ ኢንቨስት ስታደርጓ ያለው። ሶስተኛው የጋራ ኢንቨስትመንት ትከፍታላችሁ ቢዝነስ ከሰዎች ጋር በሸር ማለት ነው። ከወንድም ጋር ሊሆን ይችላል ከባዕድ ጋር ሊሆን ይችላል ከዘመድ ጋር ሊሆን ይችላል። የጋራ ኢንቨስትመንት ከሌሎች ሰዎች ጋር ስትሰሩ ያለው አራተኛው፣ እንግዲህ በውሰት ገንዘብ ታበድራላችሁ። ይህም አንዱ ገንዘባችሁ የሚቀመጥበት ቦታ ነው። አራት ቦታዎች እስኪ ስለ እነዚህ የተወሰነ ነገር ልበላችሁ። የመጀመሪያው ኢንቨስትመንቱን በተመለከተ የከተማ ባዶ መሬት ላይ የሚሰሯቸው ስህተቶች ነው። አንደኛው የተረጋገጠ ሕጋዊ ካርታ ያለው አለመሆን ይታያል። ብዙ ጊዜ ቤቱን ትገዛላችሁ፣ ቦታውን ትገዛላችሁ፣ ሕጋዊ ካርታ የለውም ወይም ደግሞ የጨረቃ የሚባለው ማለት ነው። በተለምዶ የጨረቃ ቦታ የሚባል ትገዛላችሁ፣ ለዋጋው መቀነስ በሚል ተብሎ የጨረቃ ቦታ እንግዲህ ሊቨሬጅን ለመጠቀም ወይም ደግሞ አነስተኛ ፋይናንስን ኢንቨስት ለማድረግ በማሰብ ባለው ቦታ የጨረቃ ቦታ ይገዛል። ይሄ ስህተት ነው። ካርታ የሌለው ቦታም ስህተት ነው። ስለዚህ ምንድን ነው ከዚህ በተቃራኒ የሆነውን መግዛት ይመረጣል። ህጋዊ ካርታና ፕላን ያለው በቀጥታ ወደ ራሳችሁ ስም ልታዛውሩት የምትችሉት እንዲሁም ደግሞ ዋጋውም ደግሞ በዛ ልክ በጣም ርካሽ ያልሆነና ነገ ከነገ በኋላ ለእናንተ የተሻለ እድገት ሊያሳይ የሚችል ዳር ላይ ሂዳችሁ ከተማ መጨረሻ ላይ የምትገዙ አላችሁ። አንዳንዴ ቢቀር ይሻላል። የተወሰነ ጊዜ ደግሞ አጠራቅማችሁ በየጊዜው ገበያ ባህሪ ያደርጋል ስለሚቀያየር፣ እናንተ በውድ የገዛችሁት ነገ ቀንሶ መሃል ከተማ ላይ ሊያስገዛችሁ ይችላል። ስለዚህ ገንዘባችሁን ቶሎ ብላችሁ የሆነ ቦታ ላይ ለማሳረፍ አስቸኩሩ ነው። ትላልቅ የዞንን የወረዳ ከተሞች ላይ በሚገዛበት ዋጋ የቀበሌ ከተሞች ላይ ሄዳችሁ ትገዛላችሁ። ለምሳሌ አሁን እዚህ እኔ ያለሁበት ደብረ ታቦር ከተማ ላይ ቦታ እስከ 300 እስከ 400 ሺህ ብር ይሸጣል። እናንተ ቤት ደግሞ እስከ 600 እና እስከ 650 ይሸጣል። እናንተ በዚህ ዋጋ ሄዳችሁ የቀበሌ ቦታ ላይ ለምሳሌ ጋሳይ ላይ ልትገዙት ትችላላችሁ። ወረዳ ላይ ክምር ድንጋይ ላይ ልትገዙት ትችላላችሁ። አለፍ ሲል ለምሳሌ ወደ አዲስ ዘመን ልትገዙት ትችላላችሁ። ደብረ ታቦር በሚያስገዛ ዋጋ ማለት ነው። ባህር ዳር በሚያስገዛ ዋጋ ደብረ ታቦር ወይም ፍኖተ ሰላም ላይ መግዛት ኪሳራ። ስለዚህ ቦታውን እራሱ ካለመምረጥ፣ ይሄ እንግዲህ ከምን ይከሰታል? አንዳንዴ ከመረጃ እጥረትና ከዋጋ ጥናት ማነስ ጋር ባህር ዳር ላይ ስንት ይገኛል ቦታ ባዶ ቦታ፣ ደብረ ታቦር ላይ ስንት ይገኛል፣ ጎንደር ላይ ስንት ይገኛል፣ ጅማ ላይ ስንት ይገኛል፣ ሐዋሳ ላይ ስንት ይገኛል ብሎ ካለመጠየቅ አንፃር ሂዶ የወረዳ ከተማ ላይ ደንበጫ ላይ፣ አጋሮ ላይ መግዛት ይሄ ስህተት ነው። ሌላኛው ቦታው ወይም ቤቱ ከተገዛ በኋላ በቂ ክትትል ስለማይደረግ ልማትና እንክብካቤ ስለማይደረግለት ተጨማሪ ገቢ አያመነጭም። ተሰርቶ ተዘጋጅቶ ኪራይ ማውጣት ሲገባው ወይም ሌላ ኢንቨስትመንት ሊሰራበት ሲገባ ግድግዳና ጣራ ብቻ ተሰርቶ ይቆማል። በሁለት ዓመቱ ተዛሙ ይወድቃል። እንደገና ተመልሶ ሌላ ኪሳራ ውስጥ ይቀጣል ማለት ነው። ሌላኛው ግን አንዳንዴ ቦታው ያለው ሰው ጋር በቂ አስገዳጅና ህጋዊ ውል ሳይዙ በሽርክና ቤት ይገነባል። ይህ በቅርብ አንድ እህታችን አጋጥሟት አውርታኛለች። ከዛ በኋላ እነዚህ ሰዎች ህጋዊ ውል ስለሌለ፣ አይ ቤቱ ከተሰራ በኋላ አልፈልግም ይላል። ብራችሁን ቀስ ብዬ እየሰራው መልሳለሁ፣ ቤቱ ግን የግ ነው ይሏቸዋል። ምክንያቱም ህጋዊ መሰረት የለም። ስለዚህ እንዲህ አይነት ኪሳራ ሲያጋጥም እንግዲህ ለእናንተ ሞራል ጥሩ አይሆንም። ሶ ህጋዊ ውል ተወስዶ ያ ቦታ ደግሞ ካርታ አለው ወይ ካርታ ካለው ያ ካርታ አብራችሁ ይስሩ በሚላችሁ ሰው ስም ነው ወይ? ለምሳሌ በቅርብ ያጋጠማ ተታች ምንድን ነው ሰውየው መሬቱ የእናቱ ነው። ስለዚህ የኔ ነው እንስራው አላት። ብር ሰጠችው። በብሩ ክርችም አድርጎ ቤቱን ሰራ። ልክ ቤቱ ተሰርቶ እንዳለቀ የህጋዊነት ጥያቄ ሲመጣ እናትየዋ ባለቤት ነኝ ብላ መጣች። ሶስተኛዋ ግን ከዛ በኋላ ትክክልናት ካርታው፣ ቦታው በራሷ ነው፣ ደብተሩ በራሷ ነው። ሰውየው በቃ እናቴ ካለች ምንም ማድረግ አልችልም፣ ገንዘቡን እየሰራው ከፍላለዋል። በዚህ ጊዜ ይሄ ሰውዬ ገንዘቡ በእለቱ የሚመልስ ሰውም ስለሌለው ወደ ጠብ ነው የተገባው። እንዲያውም መጨረሻ ላይ የዚች ልጅ ወንድሞች ይህንን ሰውዬ በጩሬ ወቅተውት እስከ አዲስ አበባ ስታሳክም ነበር። በግልጽ ስናወራ ማለት እስከ አዲስ አበባ ሰውየ እያሳክመች ነበር። ሁለተኛ ኪሳራ ማለት ሶ እዚህ ላይ ጥንቃቄ ማድረግ ያስፈልጋል ነው። ሁለተኛው ኢንቨስት የምታረጉት ወይም ገንዘባችን የምትሉበት ቦታ አነስተኛ ተሽከርካሪ መግዛት ነው። ይሄ በመሰረቱ ስለ ተሽከርካሪ ባህሪ ልታወቅ ይገባል። የተሽከርካሪ ኢንቨስትመንት በባህሪው ትልቅ ትኩረትና የቀን ተቀን ክትትል የሚፈልግ የባለቤቱን ቀጥታ ተሳትፎ የሚጠይቅ ስራ ነው። ስለዚህ እናንተ ብድግ ብላችሁ ተሽከርካሪ ላይ ኢንቨስት ብታደርጉ ይህን ተሽከርካሪ ማነው የሚከታተልላችሁ? በየቀኑ ጎማ ተበላሸ እያለ ገንዘብ ሲጠይቃችሁ ማን ይህንን የሚያይላችሁ? እውቀቱ የሌለው ቤተሰብ? የእናንተ ቤተሰቦች ገጠር እርሻ ማገላበጥ ነው የሚያውቁት ተሽከርካሪ ጋር ልምድ የላቸው። ሶ ለምንድነው የሆነ ኢንቨስትመንት ላይ ዝም ብላችሁ እዛ ቁጭ ብላችሁ የምትገቡበት እስክትመጡ ጠብቃችሁ ካልሆነ በስተቀር የተሽከርካሪ ኢንቨስትመንት አያስፈልግም። ምክንያቱም ተሽከርካሪው ለጉዳት በተጋለጠ ሁኔታ ስራ ላይ እንዲሆን ይደረጋል። ለምሳሌ ባጃጅ ገዝቶ በባጃጁ ድንጋይ የሚጭን ሰው አለ። እዚህ እንኳን ከተማ ውስጥ ነው አከራይተው እንደዛ እያደረጉ ያገኙ በርካታ ሰዎች አሉ። በባጃጇ ድንጋይ ልክ በአህያ ካሬታ እንደሚቻ ነው ማለት ነው ወይም በጋሪ እንደሚጫነው በመለዋወጫ እቃዎች መግዣ ሰበብ በርካታ ገንዘብ ትበዘብዛለችሁ። ዛሬ ጎማው ተበላሸ፣ ስኳርት ልቀይር ነው ይላቸዋል። ነገ ደግሞ ዘይቱ አፈሰሰ ይላቸዋል። ከነገ በኋላ ሞተር ነከሰ ይላቸዋል። አያችሁት? በዚህ ሁሉ ገንዘብ ኢንቨስት የሚደረገው የእናንተ ገንዘብ ነው። ነገር ግን መጨረሻ ላይ ያ ሰውዬ የራሱን ተሽከርካሪ ገዝቶ የእናንተን ተሽከርካሪ በአቦ ቀፏን ይመልስላቸዋል። ስለዚህ የተሽከርካሪ ኢንቨስትመንት ላይ በጭራሽ ባአትገቡ፣ መክራችኋል በፍጹም ማለት ነው። ሰው ይገለብጣል፣ ሰው ይገጫ፣ ካሳ ክፈሉ ትባላላችሁ። ቅድም ያልኳችሁታችን ሁለተኛ የሰራች ው ስህተት ይሄ ነው። ባጃጅ ገዛች፣ ሰው ገለበጠ፣ ሰው ገጨ እያለ በየወሩ ሀምሳ ስልሳ ሺህ ብር ያስከሳታል። ተመልከቱ አሁን የዚህች ልጅ ይህን ጥናት ብታየው፣ እንግዲህ ይህን ሁሉ ኪሳራ እየደረሰበት ምን እንደሚያጋጥማት ማለት ነው። ስለዚህ ተሽከርካሪ ኢንቨስትመንት ላይ እናንተ አረብ አገልቆች ብላችሁ በፍጹም አትግቡ የሚለው ምክሬ ነው። ሶስተኛው የጋራ ኢንቨስትመንትን የተመለከተው የጋራ ኢንቨስትመንት ላይ የሚያጋጥመው ችግር መካከለ ያለ ይሄ እኔ ትንሽ ቆይቶ ምክንያቱም ስትገቡ ለጋራ ኢንቨስትመንት የሚያስፈልጉ ቅድመ ሁኔታዎች አሉ። የህጋዊ ውል የህጋዊ መሰረት ያላቸው በመስሪያ ቤት የሚጸድቁ ውሎች፣ እነሱን ሳታደርጉ ስለምትገቡ መካከለ ለ ለኢንቨስትመንቱ በቂ ትኩረት አለማድረግ ይኖራል። እናንተ ስለሌላችሁ ያ ሰውዬ ግማሽ ሰዓት ሰርቶ ግማሽ ሰዓቱን ሂዶሎጂ ሊዝናና ይችላል። ስለዚህ እናንተ በሌላችሁበት ያ ሰውዬ ጥሩ ኢንቨስትመንት ይሰራል ብላችሁ እንዳታስቡ። ሌላኛው የጥቅም ግጭት የመፈጠር እድሉ ከፍ ያለ ይህም ማለት ምንድን ነው? እናንተ ጋር በጋራ ሆቴል ከፈት ይሰ ከዛ ከስብ ቁርስ ቤት ይከፍታል። የእናንተ ሆቴል አለ ያፉን ከፍቶ ደንበኞቹን እዛ ቁርስ ቤት ላይ እንዲመገቡ ያደርጋል። ሶ የእናንተ ሆቴል የጋራ ሆቴላችሁ ግን ሽፋን ነው ማለት ነው። አስቡት፣ በእናንተ ንግድ ፍቃድ እሱ ሌላ የጎንጆች ቢዝነስ ይሰራል። ይሄ የጥቅም ግጭት ይባላል። በቢዝነስ ሳይንስ ማለት ነው። እንግዲህ እነዚህን ነገሮች የጋራ ኢንቨስትመንት እንደኔ እንደኔ አሁንም እናንተ ወደ ሀገር ቤት ሳትመለሱ ባትገቡበት እመክራችኋለሁ። አራተኛው እንግዲህ ከፍተኛ ገንዘብ በውሰት ማበደር ነው። አንደኛው የእናንተ ገንዘብ የሚወድቅበት ቦታ ለሰዎች በብድር መልኩ መስጠት ነው። እንግዲህ ይሄ ያበደራችሁት ገንዘብ በፍጹም ያለመመለስ እድል አለው። 99 ፐርሰንት አይመለስም። እስካሁን ካለ ተሞክሮ አንጻር በሙሉም ቢሆን በከፊል አንዳንድ ጊዜ ግማሽ ሰጥተው ቀሪውን የለኝም ታገሽኝ፣ ጥቂት ጊዜ ስጭኝ ይላሉ። አንዳንድ ጊዜ ሙሉ በሙሉ ደግሞ ይክዷቸዋል። ስለዚህ በከፊልም ሆነ በሙሉ ካልተመለሰ አልተመለሰ ኪሳራው ለእናንተ ነው። ካበደራችሁ ሰው ጋር በተለይም ቤተዘመድ ከሆነ ደግሞ መቆራረጥ ይመጣል። እንባ መቋረጥ የሚባል ነገር አለ በባህላችን ጭራሽ ያ ሰውዬ ለብሶ ላይ የማትገኝበት ሁኔታ ሲፈጠር ማለት ነው። ስለዚህ እንደዚ አይነት ጠብ ይመጣና ማህበራዊ ግንኙነታችሁ፣ የቤተሰብ ግንኙነታችሁ ይሻክራል። ከቤተሰብ ጋር ግጭት ውስጥ ትገባላችሁ። ሌላኛው በገንዘብ ገንዘባችሁ ምንድነው? ጠላት ታፈራላችሁ። ጠላት ማፍራት ብቻ አይደለም፣ ገንዘቡን አምጣ ስትሉት ያ ሰው ወይም አምጪ ስትሏት ለጥቃት ትጋበዛለች። በዚህ ምክንያት ደግሞ ለወንጀል ጥቃት ሰለባ የሆኑ ሰዎችንም ማስታወስ ይቻላል። ማስታወስ ይቻላል። በየአካባቢያችሁ ብታዩ እንደው ልብ ብላችሁ ብታስተውሉ፣ ገንዘብ በማበደራቸው ምክንያት ጥቃት የደረሰባቸው በርካታ ሰዎች አሉ። ስለዚህ እዚህ ላይ ጥንቃቄ አድርጉ፣ ቅድም የመከርኳችሁን ምክቡ። ሰው ገንዘብ ማበደር ካለባችሁ እንኳን የግጌታ እንዲያንሰ ይሰራላችሁ አምናችሁበት፣ ቢያንስ ከአንድ ወር ደሞዛችሁ በላይ የሆነ ብድር ሲጠይቃችሁ ኢግኖርም ማድረግ አለባችሁ። እንደው ብትበሉ እንኳን የአንድ ወር ደሞዝ ምንም ማለት አይደለም፣ አጭር ጊዜ ስለሆነ ያን ያክል ጸጸቱ ምንም ብዙም አይደለም። ስለዚህ ከዛ በላይ አትሄዱ ነው። እንግዲህ በመጨረሻ በእነዚህ ዙሪያ መፍትሄ ሀሳቦችን ላካፍላችሁና የዛሬውን ቪዲዮን ላጠናቅ። እንግዲህ የከተማ ቦታ ወይም ቤት ስትገዙ ጥንቃቄ አለ እንደው ተሯሩጣችሁ ብሩን የሆነ ቦታ ላይ ጥየው ቤት አለኝ ቦታ ገዝቻለሁ ብላችሁ ለጓደኛ ለመውራታቸው ወሬው አይደለም የእናንተ ዋናው ፍሬው ነገ ምን ይጠቅመናል ስለዚህ ተረጋግታችሁ ኢንቨስት ስትገዙ የዋጋ ቅናሽ ማተር አታዱ ምንድነው የዋጋ ቅናሽ ያደርጋል ታናሽ ይባላል አርብ እንኳን ዋጋው ቀነሰ ብላችሁ ያንን ቦታ አትግዙት ለቤተሰብ ቅርበት ብላችሁ ደግሞ የወረዳ ከተማ ወይም የቀበሌ ከተማ ሄዳችሁ አትግዙ ምክንያቱም ዛሬ ቴክኖሎጂ ነው። አረብ ሀገሩ ናችሁም ከቤተሰቦቻችሁ ጋር አብራችሁ የመኖር ያህል ቅርብ ናችሁ። ስለዚህ እንደዚህ እንደዚህ አይነት ምክንያት የማይሆኑ ነገሮችን እየተጠቀማችሁ አዋጭ ያልሆነ ቢዝነስ ላይ አትግቡን። ለህጋዊነቱ ደግሞ የህግ ባለሙያዎችን አማሩ እ በሞቴ ይሁንባችሁ። በቃ ገንዘብ ከፍላችሁ ሀያ ሰላሳ ሺህ ብር ይውጣት። ለህግ አማካሪዎች ከፍላችሁ ምክር አግኙ ከመግዛታችሁ በፊት። ሌላኛው ተሽከርካሪ ኢንቨስትመንት ቅድም ብያችኋለሁ፣ አትግቡን በቃ ወደ አገር ቤት ስትመጡ አጓጅ ከሆነ አጥምታችሁ ትሰሩታላችሁ። እዛ ሆናችሁ ግን ተሽከርካሪ ኢንቨስትመንት ላይ አትግቡ። በወኪልም ቢሆን ለመስራት አትሞክሩ፣ ምክንያቱም ወኪሉም ዛሬ የሚታመን ሰው የለም። ስለዚህ ለእናንተ የሚሆን አይደለም እና ይቅርባችሁ ነው። ሌላኛው የጋራ ኢንቨስትመንትን በተመለከተ አንደኛ ጭራሽ አትግቡ የሚለውን ምክሬን ያዙ። ግድ ሁኖን እንግባ ካላችሁ ግን የሰውየውን ማንነት አጥሙ። ከዚህ በፊት ቢዝነስ ሰርቶ ያውቃሉ ከሰራስ በኪሳራ ነው የደመደበው ወይስ አዋጭ ቢዝነስ አሁንም እየሰራ ነው? የሚለውን አጥሙ። ከዛ ደግሞ ምናልባት ከአባትና ከእናት ጋር ከሆነ እንደው የግድ ከሆነ ከአባትና ከናት ጋር ሊሆን ይመከራል። እናት አባቶቻችሁ ወጣት ከሆኑ በቢዝነስ ገና ቅርብ ከሆኑ መማር የሚችሉ ከሆነ ከነሱ ጋር በጋራ ሁናችሁ፣ ለምሳሌ ቋሚነት ያለው ቢዝነስ ላይ ቋሚ ኢንቨስትመንት ወይም ቋሚ አሴት ቋሚ ንብረት ላይ ለምሳሌ ቅድም እንዳልኳችሁ ኮንዶሚኒየም ቤት ልትገዙት ትችላላችሁ በጋራ ማለት ነው። የእናንተ ብር በቂ ካልሆነ በጋራ ከቤተሰብ ጋር አጋጅታችሁ ከዛ ኪራዩን በእኩል ትካፈላላችሁ ማለት ነው። ቋሚ ለምሳሌ አትክልት፣ ባህር ዛፍ ሊሆን ይችላል። የፍራፍሬ አትክልቶች ሊሆኑ ይችላሉ። በቀጣይ ገቢ የሚያመጡ ገቢ የሚያመነጩ ቋሚ አትክልቶችን ከእናት ካባት ጋር ከወንድም ጋር ብታለሙ ክፋት ላይኖረው ይችላል። ሌላ ነገር ግን ቢዝነስ ግን ከቤተሰብ ጋር አትስሩ የሚለውን ወይም ከማንም ሰው ጋር በሽርክም አትስሩ የሚለውን ያዙልኝ። አራተኛው እንግዲህ ከገንዘብ ብድር ጋር ቅድም ያልኳችሁ ነው አልደግመው ከወር ደመወዛችሁ በላይ የሆነ እንደው የግድ ማበደር ካለባችሁ አታበድሩ፣ ነው ስታበድሩ፣ ደግሞ የምታበድሩትን ሰው መመዘን አለባችሁ። ለሁሉም ሰው ለጠየቀው ሁሉ ብድር አይሰጥም። ምክንያቱም የምታበድሩት ሰው እንደው ነገ ሰርቶ ይመልሳል ሰራተኛ ነው ቋሚ ገቢ ያለው ብላችሁ የምታስቡት ሰው ቢሆን ይመረጣል። እንደው ከዛ ባጠቃላይ ግን ማበድር የሚለው ነገር ሲጀመር ወደ ሕሊናችሁ ባታስቡት ይመከራል የሚለው ነገር ነው። ውድ የአብራሪ ሚዲያ ቤተሰቦች እንዲሁም ደግሞ በአረብ ሀገራት በስራ ስምሪት ላይ የምትገኙ እህቶች ይህንን ቪዲዮ አድምጣችሁ በሚገባ እንደምትጠቀሙበት እና በቀጣይ ህይወታችሁ ላይ ጥሩ ለውጥ የምታመጡበት ሀሳብ እንደምታገኙበት ተስፋ አድርጋለሁ። ለዛሬ ያዝኩላችሁ ይህንን ይመስል ነበረ። በቀጣይ ደግሞ እዛው አረብ ሀገር ላይ ሳላችሁ ገንዘባችሁን የት የት ቦታ ላይ ኢንቨስት ብታደርጉት ያዋጣችኋል የሚለውም በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ በያላችሁበት ሰላም